ሀይምዬ የኔ እናት የኔ ቆንጆ የኔ ቀበጥ ማለት ነው። እመቤቴ ቅድስት ድንግል ማርያም ታግዛችሁ ችግራችን ትፍታላችሁ ማለት ነው። ብዙ ነገር ይሄ ሲምብል የሆነ ነገር ነው። ብዙ ነገር አሳልፈው ለዚህ የመጡ የደረሱ ልጆች አይደሉ እንዲ ይሄ ነገር ምንም ማለት ይሄ ማይረባ ነገር ሊያለያያቸው አይችልም። ይህንንም ፈተና ነው ለነሱ ማለት ነው። በህይወታችሁ ብዙ ነገር ብዙ ደረጃ ስትደርሱ ስትለወጡ የሚመጣው በሱም ያክል ፈተና አለ። እና ያችን ፈተና አትጥሏት። የእውነት እኔ ሁሌ ነው የምላችሁና እናንተን ለማስተማር ነው የመጣችሁ ሰው። ቅመምዬ ይችን ፈተና አትጥሏት ማለት ነው። የገብረ አምላክ ደሳለኝ መዝሙር ጋብዛችኋለች። አግዘኝ አምላኬ የሚለውን ማለት ነው። ያግዛችሁ ማፍቅር ቅድስት ድንግል ማርያም ከልጇ ጋራ ታግዛችሁ ማለት ነው ቅመምዬ። እኔ ቆንጆ ምንም የሚጥልሽ ነገር የለም ማንም እጅ እንዳትሰጡ። እናንተ በር ስትከፍቱ ነው ጠላት የሚገባባችሁ ማለት ነው። እና በነገራችን ላይ ጠላት፣ የሰው ጠላት ማንም ጠላት የለውም። ጠላት ማን ነው? ዳቢሎስ ነው። ዳቢሎስ ደግሞ በሰው ላይ አድሮ ነው የሚመጣው እና ይህንን ደግሞ እናንተ በርስ ዘጉ ነው። ለአምላካችሁ ለፈጣሪያችሁ ቦታ ስጡ። ከሱ ጋራ ጊዜ ቦታ ሰታችሁ ተነጋገሩ። ምክንያቱም እናንተ በብዙ በብዙ ሰው ዓይን ነው የምትገቡት እና ይሄ ነገር ደግሞ ሊፈትናችሁ ይችላል። እሱ እንትናችሁን ሕይወታችሁን ከፈጣሪ ጋራ መታጠር አለበት ብዬ አስባለሁኝ። ዛሬ አልመጡ። እንኳንም አልመጡ፣ ቢኮዝ ጭቅጭቅ ማለት ነው የሆነ ጭቅጭቅ ነው። እኔ በጣም በስማን በጣም ነው የሚሰለቸው፣ እና ስላልመጡ ደስ ብሎኛል። እኔ በግሌ ከጭቅጭቅ ማለት ነው። ማንም ቤት አልመጡም። ያ ማለት ለራሳቸው ጊዜ እየሰጡ ነው ማለት ነው። ማሰቢያ ጊዜ። ሌላው ደግሞ ሄኔ በትላንትና በተናገረ ማለት ነው ምትና ፊጼ ጓገጽ እያለበት ነበረ። ያው በእርግጥ ልክ አላደረገም። ሀይሜና ብሩክ አንድ ናቸው። ግን ደግሞ አለ አይደለ? የመን የንግግር አለማወቅ ነው። አንዳንዴ በማወቅም በአለማወቅም የምትናገረውት ነገር አለ አይደለ? አሁን ፍጽንትና ሄኔ አውቆት አይደለም እንደዚ የተናገረው ለብሩኬ ብቻ ለምንድነው የምትወግነው እያለው ያለው ማለት ነው። ግን ደግሞ እሱ የሚሳደቡ ሰዎች ነው ቅድም ተናግረ ያለ ለምንድነው በአንድ ጅምላ ላይ የምጨፈጭፈን ብየዋለሁና እሱ የተሳደቡትን ምንም ነገር ሳታቁ ለምን ስሙን ታጠፋላችሁን? እያላለሁ ያ ማለት ሀይሚን አይወዳትም ማለት አደለም። እንዲህ ከካሜራ ጀርባ እኮ ፒስ ናቸው ሁላቸውም። እዚህ ጋር ስራ እየተሰራ ነው፣ ይሄንን ማወቅ አለባችሁ። ሁሉም በየቤቱ እየመጣ ያለው ሁሉም ዩቱበር እየሰራለሁ ስራ ነው እየሰራለሁ ሪሊ አደለም። የእውነት ሁሉም ቤት ብትገቡ ውሸት፣ ሁሉም ቤት ብትገቡ የእውነት ህዝብ ተፈለጠ ተቆረጠ ነው እና ከካሜራ ጀርማ ፒስ ናቸው። እናንተ መጥፎ ቃላት እንዳይወጣችሁ። ነገ ታርቀው ይመጣሉ፣ በዚህ እርግጠኛ ሆኑ። ሚለያዩ ተጣልተውም ሚለያዩ ልጆች አይደሉም እነዚህ ልጆች ማለት ነው እና እግዚአብሔር ያጣመራቸው ማንም በምንም አይለያዩም። የእውነት በምንም ማለት ነው እና ዞሮ ዞሮ አንድ ናቸው እና እናንተም ከመነጋገር ተቆጠቡ ማለት ነው። የባለፈውን ትምህርት ውሰዱ ማለት ነው እና እንግዲህ ያው የጊዜው ርዝመት ቢሆንም ይታረቃሉ። ግን ደግሞ የነሱ ይሄንን ትወናቸው በእውነት በጣም ይከብዳል። ከነሱ ከባህሪያቸው የማሄድ ትወና ነው እኔ በግሌ ማለት ነው እና በጣም ሚከብድ ትወናን እየተወኑት ያሉት ማለት ነው። ሌላ ደግሞ ቦስ ነው ቦስ ማግጠሃል እያለች ናዲ ማለት ነው። ኧረ ተው ሴቶች እየተው ግን እረ ዩቱበር የእውነት እኔ እንጃ ለተመልካች ትንሽ ራሱ ማለት ነው ክብር እየሰጡን አይደለም፣ የእውነት ክብር እየሰጡን አይደለም። እዛ ቤት ስትገቡ ጭቅጭቅ ነው፣ ተፋቱ፣ ተጣሉ፣ ተሟገጠ ሚሴጅ ያገኘሁ ማድሬሽ ማድሬሽ ነው። እዛም ቤት ስትገቡ እንደዙ ነው። እንዲ ናዲ ደግሞ ምን እየሆነች እንደሆነ ባይታወቅም ማለት ነው እና ደግሞ ትምላለች ወላ ትላለች የሚገርመው ነገር ማለት ነው እና እኔ እንጃ በቃ ሁሉም ነገር ሚዲያ መሆን አለበት ማለት ነው። ይሄ ሚዲያ ከመጣ ቀን ጀምሮ ትዳርም እየበረከተ አይደለም፣ ፍቅርም እየበረከተ አይደለም። የእውነት በቃ ኤቭሪቲንግ ሚዲያ ነው የሚሰጠው ማለት ነው። እና ሚስጥር የሚባል ነገር የለም፣ መያዝ የሚባል ነገር የለም። ሚዲያ መውጣት አለበት፣ ሚዲያ መውጣት የሌለበት ነገር ለይታው የማያውቁ አሉና፣ ይህንንም ተማሩ። የእውነት ተማሩ። ሚዲያ መውጣት አለበት እና መውጣት የሌለበት ነገር አለ። የእውነት አንዳንዴ በጣም ነው የሚያናድዱኝና እባካችሁ ትንንሽ ልጆች ምን ይማሩ አሁን በእናንተ ምንም፣ እኔ እንጃ በጣም ነው የሚከብደው ማሰብ ራሱ በጣም ይከብዳልና እባካችሁ፣ ፕሊስ እንደዚያ አታድርጉ። ምሰሩትን ስራ ሚዲያ የሚወጣውን የማይወጣውን ጠንቅቃችሁ ወቁ። አትስሩ ግን ደግሞ ለኦዲየንስም ክብር ይኑራችሁ፣ በእውነት ክብር ይኑራችሁ። ሌላው ደግሞ ትልቁን ነገር አትማሉ፣ በውሸት አትማሉ፣ ማርያምን አትማሉ። በውሸት እንዲህ ምንሼ ነው ደግሞ እናቶችን ገብተውበታል፣ በውሸት ማለት ነው። እናት ረበስማ አሁን እነ ሙቪ የሚሰሩትን አይታቸዋል፣ እነ ናሂ እነ ሙቪ ውብዬ ማለት ነው። እንዲ ያለ ውሸት ውሸት ድራማን እየሰሩ ግን የእነሱ ትምህርት አለው እውነቱ ለመናገር በጣም ትምህርት አለው። እነሱ ግን ደግሞ ይምላሉ፣ በጣም የሚገርመኝ ነገር ይምላሉ። እና ትምህርት ያለው ግን ባትምሉ ጥሩ ነው። በተለይ ውብዬና ናሂ በቁርባን የተጋባችሁት በእውነት አሁን አይደለም የምታቁት፣ ፈተናውን በኋላ ነው የምታውቁት። በውሸት ለስራ ብላችሁ ከምትሉ ማለት የምትምሉ ማለት ነው። እና ሁሉም ቤት ውሸቶች ናቸው፣ ውሸታም ናቸው። እና ምን ለማለት ፈልጌ ነው፣ እናንተ አትጨነቁ። ማርያምን ምንም የሚያስጨንቅ ነገር የለም። ምንም ማለት ነው። እንደ እኛ ለራሳችን ክብር ካልሰጡን ለምንድን ነው የምንጨነቀው? ከራስ በላይ ነፋስ ብለዋል ብሩኬ ማለት ነው። ስለዚህ ከራሳችሁ በላይ ማንንም እንድትጨነቁ አስፈላጊ አይደለም፣ ነውም ብዬ አላስብም። እናንተ ብቻ ምንድን ነው ከእናንተ ምንድነው የሚጠበቀው? ትዕግስት፣ መጥፎ አለመናገር አንዱን ወዳችሁ አንዱን አለመጣል። ሰው በመሆኑ መከበር አለበት። ምክንያቱም ዋጋው የምናገኘው እኛ ነን፣ እኛ በሰራ ነው ልክ ነው። በኋላ ዋጋችን የሚሰጠን ማለት ነው። እና እናንተ ሀይሜንም ብሩኬን የምትወዱ ሁለታቸውም እኩል መውደድ፣ እስከ ጥግ መሄድ። በቃ ሰው ነው። ሰው የማይሳሳት ሰው የለም። ሲሳሳትም መውደድ ማክበር፣ ጥሩ ነገርም ሲሰራ መውደድ ማለት ነው።